የሌማት ሩፋት መርሃግብር የአመጋገብ ስርዓትን ለማሻሻልና የምግብ ዋስትናን ለማረጋገጥ የጎላ አስተዋጽኦ እያበረከተ መሆኑን የግብርና ሚኒስትር ዶክተር ግርማ መንቴ አስታወቁ። መርሃግብሩ የምግብ ስርዓትን በማሻሻል ረገድ ትልቅ መነቃቃት የፈጠረ መሆኑንም ተመላክቷል። የክልሎች ና የከተማ አስተዳደሮች ከፍተኛ አመራሮች በተገኙበት የአመቱ የሌማት ሩፋት መርሃግብር የስነ ምግብና የሰቆጣ ዲክላሬሽን ስራዎችን በመገምገም አቅጣጫ የሚያስቀምድ መድረክ በጅማ ከተማ እየተካሄደ ነው። የዶሮ የአሳ የወተትና በተጨማሪም የወተት ልማትን የማጎልበት ስራዎች እየተከናወ መሆኑን ጠቅሰዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ በኮንስትራክሽን መሰረተ ልማት የስራ እድል ከመፍጠር ባለፈ የዜጎችን የኑሮ ደረጃ በዘላቂነት የሚያሻሽል ውጤት እያስመዘገበች መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ሀያኛው የዓለም ስራ ድርጅት በስራ ላይ የተመሰረተ የባለሙያዎች ሌበር ቤዝድ ፕራክቲሽነርስ አህጉራዊ ስብሰባ የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሀሳብ በአፍሪካ ህብረት አዳራሽ እየተካሄደ ነው። በመርሃ ግብሩ ላይ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የመንግስት ከፍተኛ የስራ ኃላፊዎች የተለያዩ ሀገራት ተወካዮች፣ የዓለም አቀፍ ተቋማት መሪዎች ተገኝተዋል። ሚኒስትሯ በዚህ ወቅት እንደገለጹት የኢትዮጵያ መንግስት የስራና ስራ ስምሪት ለአካታችና ና ለዘላቂ ኢኮኖሚያዊ እድገትና ማህበራዊ ፍትህ መሰረት መሆናቸውን ይገነዘባል ብለዋል። ስብሰባው የስራ ዕድል ፈጠራን፣ ድህነት ቅነሳና ፍትሐዊ የተጠቃሚነትን ለማረጋገጥ የሚያስችሉ ሀሳቦችን በማፍለቅ የጋራ አንድነትና ቁርጠኝነት የምናሳይበት ነው ብለዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በቀጠናው የስደተኞች ተጠቃሚነትን ለማረጋገጥ እየተከናወኑ ላሉ ስራዎች እያደረገ ያለውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። ኢጋድ በስደት መፈናቀል ና ከተሜነት ላይ ያዘጋጀው አራተኛው ሳይንሳዊ ኮንፈረንስ በአዲስ አበባ መካሄድ ጀምሯል። ኮንፈረንሱ የሚከናወነው ስደት መፈናቀል ና ከተሜነት በዘላቂ ልማት ላይ ያላቸው ተጽዕኖ በሚል መሪ ሀሳብ ነው። በኮንፈረንሱ ምሁራን፣ ተመራማሪዎች፣ ፖሊሲ አውጪዎች፣ የልማት ባለሙያዎች ና ሌሎች ባለድርሻ አካላት ተገኝተዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ዋና ፊ ዶክተር ወርቅነገበየውን በመወከል ንግግር ያደረጉት የኢጋድ የኢትዮጵያ ተጠሪ አቶ አበባው ቢሆነኝ በቀጠናው የዜጎች እንቅስቃሴ መጨመርና የከተማ እድገት ይዟቸው የመጧቸው ፈተናዎች የተቀናጀና መረጃን መሰረት ያደረገ ምላሽ እንደሚያሻቸው ገልጸዋል። ዜጎች በኢጋድ ቀጠና የሚያደርጉት እንቅስቃሴ በከተሞች እድገት ኢኮኖሚና ማህበራዊ መስተጋብር ላይ ጫና እያሳደሩ እንደሚገኝ ተናግረዋል። የልማት አጋሮች በኢጋድ ቀጠና ስደትና የከተሞች እድገትን አስመልክቶ እየተከናወኑ ላሉ ስራዎች ድጋፍ እንዲያደርጉም ጠይቀዋል። የኢትዮጵያ ዜና አገልግሎት ድርጅት ዘገባ ነው።